አንድ መዝሙር ሰሞኑን ዘምቻለሁ፣ በእውነት በሽታዬ ከመድኃኒቴ አይበልጥ ጨለማዬ ብርሃኔ ከጨለማዬ፣ እንደዚህ ነው። በጣም ያስገርም መዝሙር በእውነት። እና ዳዊት ሳውልን ፈራው። ጦር ጋሻ ቢዝ ሰላይ ቢያደራጅ የተናገረው እግዚአብሔር ቃል ሳይፈጸም ዳዊት አይሞትም። ስለፈራ ስፍራውን ቀየረ። መቀየር ብቻ አይደለም፣ ያልተገረዘውን አንኩስን ያገለግለው ነበር። ቦዲ ጋርድ ሆነው ይላላከው ጀመር፣ ይላል ይገርማችኋል። እንዲያውም እግዚአብሔር ጣልቃ ባይገባ ከፍልስጤም አምስት ነገሥታት ጋር ሆኖ እስራኤልን ለመዋጋት ሰልፍ ሁሉ ሄዷል። ፂግላግ የተባለች ተቃጥላ ኃይል እስኪያጣ ድረስ አልቅሷል። ለዚህ ሁሉ ውርደት ባለበት ሕይወት ለምንኖረ ሚስትና ልጆቹ ተማርከው፣ የገነባው ቤት ተቃጥሎ፣ ያልተገረዘ ሰው ማገልገሉ፣ ያልተጻፈባቸው መጽሐፎች ባዶ ወረቀቶች ተገለጡበት አንድ አመት ከሁለት ወር ብድራት የሌላቸው አመታት። ለምን? ስለፈራነው።